ብሮታይ ሰላምታችን በያላችሁበት ይድረስ፣ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ፣ በአማራ ክልል ሰልፍም ውጊያም ሲካሄዱ ውሏል። አቶ ተመስገን ጥሩነህ መሬት አንቀጥቅጥ ነበር ብሏል። ከተደረጉ ሰልፎች ውስጥ በወልቃየት የተካሄደውን በርካታ ሰው የታደመበት ሆኖ ታይቷል። ይህን መረጃ በስፋት እንመለከታለን። ይህ በእንዲህ እንዳለ በአማራ ክልል በበርካታ ከተማዎች ሰልፍ ሲደረግ፣ ከተማዎችን ጨምሮ በተለያዩ ስፍራዎች ደግሞ ውጊያዎች ሲከናወኑ ውለዋል። ባህር ዳርና ጎንደር ዙሪያን ጨምሮም የኤርፖርት አካባቢ ጥቃቶች በካምፕና በተሽከርካሪዎች ላይ የደረሱ ፍንዳታዎችም ተመዝግቧል። የተባበሩት መንግስታትም የእርዳታ ሰራተኛው መገደልን አሳውቋል። እንቃኘዋለን። ጠቅላይ ሚኒስትሩ ከሰሞኑ በየመድረኩ ሲያወሩለት የነበረው የጋዝ ጉዳይ ተሰርዞ አልተባለም። የኦጋዴን የተፈጥሮ ጋዝን ወደ ውጭ የመላክ እቅድም በገንዘብ እጥረት ምክንያት ስለመሰረዙ ነው የተዘገበው። ተጨማሪ ያለን። በትግራይ ክልል የሰማዕታት መታሰቢያ የተባሉ መርሃ ግብሮች መካሄዳቸውን ቀጥሏል። በክልሉ በአንድ ተራራ ላይ ሐውልት ተሰርቶ ተመርቋል። እንመለከቷለን። ፕሮፌሰር መረራ ጉዲና መከተል ተደርገው ተሾሙ። መድረክ ባካሄድኩት ምርጫ ሊቀመንበሬን መርጫ አለሁም ብሏል። ሌላኛው መረጃችን ነው። እስራኤል በፈጸመችው ጥቃት ከሰማንያ በላይ ሰዎች መገደላቸው ተሰማም። በእስራኤል ርዕሰ መዲና ቴላቪቭ ደግሞ ሰልፍ ሲካሄዱ ውሏል። ዋና ጸሐፊው በበኩላቸው እልቂቱ ተዘንግቷል ሲሉ ተናግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩም እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል ሰልፍና ውጊያም ሲካሄድ ውሏል። አቶ ተመስገን ጥሩነህ መሬት አንቀጥቅጥ ነበር ብለዋል። ከተደረጉ ሰልፎች መካከል በወልቃይት የተካሄደው በርካታ ሰው የታደመበት ሆኖም ታይቷል። ዛሬ በክልሉ የተደረጉት ሰልፎች ሁለት አይነት መልክ ያላቸው ናቸው። አንደኛው በእርግጥም ህዝቡ ሰላም ተጠምቷልና ያንኑ የጠየቀበት አጋጣሚ ታይቷል። በሌላ በኩል እነዚህ ሰልፎችን ያዘጋጃቸው የብልጽግና አገዛዝ ነውና ጠላት ያላቸውንና ጽንፈኞች ብሎ የፈረጃቸው የክልሉ ወጣ ችን ማውገዣ እነዚህን አካላትንም ይው ደግሞ በሚል መቀስቀሻ አድርጎ ታይቷል። ከሰባትና ስድስት ዓመታት በፊት ያለ ቀስቃሽ መንገዶች ጠበው ስቴዲየሞች ሞልተው በአማራ ክልል ሰልፎች የተወጣለት ብልጽግና ዛሬ በለተሰንበት ከአብያተ ክርስቲያናት የሰበሰባቸውን ለሳምንታት በማስጠንቀቂያና በማስፈራሪያ የቀሰቀሳቸውን ሰዎችን ይዞ በተለያዩ ከተሞች ሰልፍ አካሂዷል። ከባህር ዳር እስከ ጎንደር፣ ከደብረ ታቦር እስከ ደብረ ማርቆስና ደሴም በሌሎችም የወረዳና የዞን ከተሞች እነዚህ ሰልፎች ተከናውኗል። በውልቃይትም፣ በሁመራ ይሄው የፋኖ ኃይሎችን የሚያወግዝ ሰልፍ ሲደረግ ነው የዋለው። ሰላም ስፈን የሚለው መልእክት ልክ ቢሆንም ነዋሪዎቹ ሰላሙን ከነጠቃቸው አገዛዝ ጋር ተሰልፈው ሰላም ሲጠይቁ ውለዋል። የአማራ ሕዝብ ምርጫው በድሮን የምገድለው የማፈናቅለውና ልጆችን በጦርነት ውስጥ የማገድኩበት በዚህ የዘር ወቅትም ዘመቻ የከፈትኩበት እኔ ብልጽግና እንደሆንኩ አረጋገጠልኝ ሲልም የብልጽግናው መንግስት ፕሮፓጋንዳውን እያስተጋባ ነው። በእርግጥ በሰልፉ ላይ ከተስተዋሉ መፈክሮች ውስጥ ሰላምን እንሻለን፣ ጦርነት ይብቃ የሚሉት በትክክል የክልሉ ህዝብ ጥያቄዎች ናቸው። አምራች የክልሉ ወጣቶችን ጽንፈኛ ጭራቅ፣ ኋላቀርና ሌሎችን በማለት ፈርጆም በሀገር ሀብት በተገዛ ጦር መሳሪያ እያሳደዱም ወላጅን ልጆችህ ላይ ሰልፍ ውጣና የኔ ዘመቻ በብልጽግና ቋንቋ የህግ ማስከበር ስራን ደግፍ ማለቱ ነው እንቆቅልሹ። ሰዎችን እንደዛሬው አስፈራርቶም አግባብቶም ወደ አደባባይ እያስወጡት የብልጽግናው ሰዎች የተቃውሞ ሰልፍ ማድረግን ቢፈቅዱ ምን ሊመስል እንደሚችል ግን ከሶስት አመት በፊት በክልሉ የተደረጉ ያትግደሉን አታፈናቅሉን ሰልፎችም አይናቸውም። ብልጽግና ሰላማዊ ተቃውሞና ሰልፍን የተወገዘ ማድረጉ ነው አንዱ የመሳሪያ ተቃውሞች የመበራከት ምክንያት። አገዛዙ በአማራ ክልል በከተሞች እንዲህ ያሉ ሰልፎችን ባለፉት ሁለት የጦርነት አመታት ደጋግሞ አካሂዷል። ከ20 ሚሊዮን በላይ ህዝብም በየአዳራሹ ሰብስብ ያለው ብሏል። ነገር ግን ዛሬም ክልሉ የጦርነት ማዕከል ሆኖ የመቀጠሉን ምክንያት ግን የአገዛዙ ማምንት አያስረዱም። ከሶስት አመታት በፊት የክልሉ ወጣቶች በአደባባይ ወጥቶም አትግድሉን አታፈናቅሉን ሲሉም ከአራት ኪሎ ጩኸታሞች የሚባል ምላሽ ሲሰጣቸው፣ የክልሉ መንግስት ደግሞ ሰልፍ ለውጥ የሚያመጣ ቢሆን እኔም ሰለፍ ነበር አሰልፍ ነበር ግን ትርጉም የለው የሚል ነበር። ሀቀኛ ድርድርን ማካሄድ ፖለቲካዊ ችግር የወለደውን ቀውስ ፖለቲካዊ ምላሽ መስጠትን የሚጠየፉት የአራት ኪሎ ሰዎችና የባህርዳርና ጎንደር አገልጋዮቻቸው የራሳቸውን ህዝብ እጅ ስጥ አሊያም ሻመት ብትዋጋም አታሸንፍም ሲሉ ነው የሚታወቁት። ዛሬ የተደረጉት ሰልፎችን ተከትሎ መልእክት ሁሉም በሚባል ደረጃ በተለይም የክልሉ ባለስልጣናት ያስተላለፉ ሲሆን ስለ ሰላም ሰልፍ አስወጣን እያሉም የክልሉ ወጣቶችን ወራሪዎች ሲሉ ተሰምቷል። የታሪካዊ ጠላቶቻችን ተላላኪዎች፣ ወዘተ እያሉም ፈርጀዋል። የሰላም ባሉት መድረክ ላይም በገዛ ሀገራቸው ወጣቶች ላይ ጥላቻን ሲረጩ ነው ውሏቸውን ያሳለፉት። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ደግሞም ደግሞ የተደረገው ሰልፍ ምድር አንቀጥቅጥ ነበር ሲሉ ነው የገለጹት። ጸረ ሰላምና ተላላኪ ኃይሎች በሚፈጽሙት ህዝቡ በደሙና በላቡ የገነባቸው መሰረተ ልማቶች ያንተንን በሚሉ የጠላት ተላላኪዎች ሲፈርሱበት ባይኑ አይተዋል ሲሉም አክሏል ምክትል ጠቅላይ ሚኒስትሩ። በእርግጥ የክልሉ ህዝብ እናቱ በድሮን ልጁ በስናይፐር ማሳው በሞርታር ከብቱ በመድፍ ሲገደልበት እንደተመለከተ አቶ ተመስገን ጥሩን አልጠቀሱም። የአማራ ክልሉን ጦርነት የላኪና ተላላኪ ነው ያሉት አቶ ተመስገን በዛሬው ትዕይንተ ህዝብ መሬት ውስጥ ሊንቀጠቀጡ ወጥቶ ህዝቡ ቁጣውን በመግለጽ አስገመገመ ብለውታል። ብልጽግና ከሚጠራቸው ውጭ ብቸኛው የተቃውሞ ሰልፍ ባለፉት ዓመታት የተደረገበት የሀገሪቱ ብቸኛው አካባቢ ትግራይ እንደሆነ የሚታወቅ ሲሆን ተመስገን እና አገዛዛቸው ሰላማዊ የተቃውሞ ሰልፍን ለቅጽበት ቢፈቅዱም የመሬት አንቀጥቅጥን ትርጉም በውል ሊረዱት ነበር የሚለው ግን የጥቂት ሰዎች ሀሳብ ብቻ አይመስልም። ይህ በእንዲህ እንዳለ በአማራ ክልል በርካታ ከተሞች ሰልፍ ሲደረግ ከተሞችን ጨምሮ በተለያዩ ቦታዎች ደግሞ ውጊያዎች ሲከናወኑ ውሏል። ባህርዳርና ጎንደር ዙሪያን ጨምሮ የኤርፖርት አካባቢ ጥቃቶች በካምፕና ና በተሽከርካሪዎች ላይ የደረሱ ፍንዳታዎችም ተመዝግቧል። የተባበሩት መንግስታትም የእርዳታ ሰራተኛው መገደልን አሳውቋል። ባህርዳር መሀል ከተማው ላይ ሰልፍ ሲደረግ በዋለበት እለት በከተማው ዳርቻ እንደ ዘንዘልማ ባሉ ስፍራዎች ደግሞ የፋኖ ኃይሎች ከመንግስት ኃይሎች ጋር ውጊያ ያካሄዱ ነበር። ዲፖ ተብሎ በሚጠራው አካባቢ ደግሞ ፍንዳታ መድረሱ ሰምቷል። በጎንደር መሀል ከተማ ሰልፍ እየተደረገም አዘዞ ኤርፖርት ዙሪያ ቀበሌ 18 ከትናንት ንጋት ጀምሮ የተኩስ ልውውጥ የነበረ ሲሆን የቦምብ ፍንዳታ መድረሱም ታውቋል። በተመሳሳይ በምስራቅ ጎጃም ደብረ ማርቆስ ሰልፍ ሲደረግ የዋለ ሲሆን በየቦ ማርያም ወንቃ ጉተራም በቦራቡርና ማረሚያ ቤት አካባቢዎች ላይ የተኩስ ድምጽ ይሰማ ነበር። በዛው በጎጃም ቀጠና በደጋዳሞት ፈረስ ቤት ሰልፍ እየተደረገም አቅርቢያው አረፋ መድኃኔዓለም እስከ ወይን ውሃ ድረስ ውጊያ ነበርም። በሰሜኑ ወሎ ወልዲያ ሰልፍ እየተደረገ በቅርብ ርቀት ዶሮ ግብር ላይ የመከላከያ ሰራዊት አባላት በሚገኙበት ካምፕ ላይ ከባድ ጥቃት ተሰንዝሯል። በቡሬ ሊደረግ የነበረው ሰልፍን ያስተጓጎለ ጥቃት ሲፈጸም በዲላሞም ይሄው ሆኗል። በዛው በጎጃም ቀጠና ማቻክል አማኑኤል ከተማና በምዕራብ ጎጃም ደንበጫም ከፍተኛ ሰብአዊ ጉዳትን ያስከተሉ ጥቃቶች ማድረሳቸውን የፋኖ ኃይሎች አሳውቋል። በጎንደር ቀጠና ደቡብ ጎንደር አንበሳሜ ከተማ ማክሰኝት የተሰኙ አካባቢዎችም የአካባቢ አመራሮች ጭምር የተገደሉባቸው ውጊያዎች ናቸው የነበሩት። ትናንት ወደ ትግራይ ክልል የሚወስደው አውራ መንገድን ያስተጓጉለው ውጊያ በነበረበት ሰሜን ወሎ ቆቦ ዛሬ የከባድ መሳሪያ ድብደባ ነበር። እነዚህ ሁሉ ውጊያዎችና ጥቃቶች የሚገደሉት ደግሞ ኢትዮጵያውያን፣ የሚወድመውም የኢትዮጵያን ሀብት እንደሆነ ሙን ነው። ለዚህም ነው ይህ የእርስ በርስ ጦርነት መቋጫው ፍረጃ፣ ፕሮፓጋንዳና ሰልፍ ሳይሆን ሀቀኛ ድርድርና ፖለቲካዊ መፍትሄ ነው የሚባለው። የተባበሩት መንግስት ድርጅት የእርዳታ ማስተባበሪያ ቢሮ ደግሞ በአማራ ክልል አንዲት የእርዳታ ሰራተኛው መገደሏን አሳውቋል። ቢሮው በወጣው መግለጫ በአንድ ሀገር በቀል እርዳታ ድርጅት ውስጥ ስራ የነበረችው ወይዘሪት መሀሌ ስጦታው የዛሬ ሳምንት ገደማ በመንግስትና በአካባቢ በሚንቀሳቀሱ ኃይሎች መካከል በተደረገ የተኩስ ልውውጥ መቁሰሏን አውስቷል። በወቅቱ በሰሜን ወሎ ዞን አንጎት ወረዳ ውስጥ ለሰብአዊ እርዳታ የሚሆን መረጃ የመሰብሰብ ስራ ላይ እንደነበረች የጠቀሰው ቢሮ ከቆሰለች በኋላ ለአስቸኳይ የሕክምና እርዳታ ወደ ወልዲያ ሆስፒታል ያል ተወስዳ እንደነበር ማስረድቷል። ይሁንና ህይወቷን ማትረፍ ሳይቻል በመቅረቱ ከዚህ ዓለም መለየቷን አሳውቋል። ባለፈው የፈረንጆች ዓመት በመላው ኢትዮጵያ የተገደሉበት አስር ሰራተኞች ስለመሆናቸውም ነው የጠቀሰው። የብልጽግናው ሰዎች ደግሞ ታሪካዊ ሰላም ላይ ነን ይላሉ። ጠቅላይ ሚኒስትሩ ከሰሞኑ በየመድረኩ ሲያወሩለት የነበረው ጋዝ ጉዳይ ተሰርዞ አልተባለም የኡጋዴን የተፈጥሮ ጋዝን ወደ ውጭ የመላክ እቅድ ነው በገንዘብ እጥረት ምክንያት ተሰርዟል በሚል የተገለጸው የብልጽግናው ጽግናው ፕሬዚደንት አብይ አህመድ ካስተላለፏቸው ዝነኛ ሀሰተኛ መረጃዎች ውስጥ ከስድስት ዓመታት አካባቢ በፊት ከነገ ጀምሮ የተፈጥሮ ጋዝ ኢትዮጵያ ታወጣለችና እንኳን ደሳላቸው ያሉበት አንዱ ነው የወደብ የስኳር የሰላም የነፃነት ወዘተ ቃላትም ታጥፈው ፋውንቴን እና ዘንባባ ተክተዋቸዋል። የሆኖ ሆኖ ጠቅላይ ሚኒስትር አብይ አህመድ በተለይም በሁለት የቤተ መንግስቱ የቅርብ ጊዜ መድረኮች ላይ ጋዝ በሚቀጥሉ ዓመት መጀመሪያ ለገበያ እናቀርባለን ብለዋል። መጀመሪያ ለሰበሰቧቸው ባለሀብቶችና የንግዱ ማህበረሰብ አባላት ጋዝና ወደብ በቅርቡ ጠብቁ ሲሉ ነግረዋቸዋል። ሁለተኛው ደግሞ የመገናኛ ብዙሀን ሰዎችን በጠሩበት የቅርቡ መድረክ ላይ ያደረጉት ንግግር ነው። ከዚህ የኡጋዴን የተፈጥሮ ጋዝ የማውጣት ሂደት ጋር በተያያዘ ባለፈው አመት ጠቅላይ ሚኒስትሩ በሚስጥ ምክር እንዲፈረም ያደረጉት ስምምነት ጉዳይን ኢትዮ ፎረም መዘግቦ አይዘነጋም። መንግስት ከኡጋዴን ተፋሰስ የተፈጥሮ ጋዝ በጅቡቲ በኩል በቧንቧ መስመር ወደ ውጭ የመላክ እቅዱን የገንዘብ እጥረትና የትግበራ መጓተትን በመጥቀስ በይፋ ሰርዞታል የሚል ዘገባ ደግሞ አሁን ተሰራጅቷል። በኢትዮጵያ ኢነርጂ አውትሎክ 2025 የተረጋገጠው ይህ ስረዛ በሀገራዊ የኢነርጂ ፖሊሲ ውስጥ ትልቅ ለውጥ የሚያሳይ ሲሆን ከውጭ የመላክ ፍላጎት ወደ ሀገር ውስጥ አጠቃቀም የተሸጋገረ መሆኑን ያመለክታል ሲል ሪፖርተር ዘግቧል። የኢትዮጵያ መንግስት በኦጋዴ ክልል የታቀደውን የተፈጥሮ ጋዝ ማውጣትና የተፈጥሮ ጋዝ ወደ ውጭ ለመላክ ወደ ጅቡቲ የሚዘረጋው የቧንቧ መስመር ፕሮጀክትን ሰርዟል ሲልም ሪፖርቱ ይገልጻል። በውሃና ኤነርጂ ሚኒስቴር፣ በኢትዮጵያ ኤሌክትሪክ ኃይል፣ በኢትዮጵያ ኤሌክትሪክ አገልግሎትና በነዳጅና ኤነርጂ ባለስልጣን በጋራ የተዘጋጀው የኤነርጂ አውትሎክ የፕሮጀክት ፋይናንስን በማግኘት ረገድ ያሉ ችግሮችና የፕሮጀክት ትግበራ መዘግየት መንግስት ፕሮጀክቱን ለመሰረዝ ውሳኔ ላይ እንዲደርስ ምክንያት ስለመሆናቸው ያብራራል። 767 ኪሎ ሜትር የሚዘረጋውና ጋዝ ለማስተላለፍ ታስቦ የነበረው ይህም ከአጠቃላይ ኢትዮጵያም የመጨረሻ የኤነርጂ ፍላጎት 25 በመቶ ጋር እኩል የሆነው የታቀደው የቧንቧ መስመር በፈረንጆቹ 22 መጀመሪያ ላይ መሰረዙም የሚታወስ ነው። በትግራይ ክልል የሰማዕታት መታሰቢያ የተባሉ መርሃ ግብሮች ቀጥሏል። በክልሉ በአንድ ተራራ ላይ ሐውልት ተሰርቶም ተመርቋል። ትናንት የትግራይ ኃይሎች ወደ መቀለ ከተማ የተመለሱበትን ቀን በማስመልከት በህወሀትና ጊዜያዊ አስተዳደሩ አመራሮች በኩል ዝግጅቶች ተደርገው እንደነበር የሚታወስ ነው። የጊዜያዊ አስተዳደሩ ፕሬዝደንት ጄኔራል ታደሰ ወረደ ደግሞ ከቀናት በፊት በተለይም ከትግራይ ግዛቶችና ተፈናቃዮች ጋር በተያያዝም ከጠቅላይ ሚኒስትር አብይ አህመድ ጋር እንደሚነጋገሩ ገልጸው የነበረ ሲሆን ትናንትም በአዲስ አበባ በነበር የችግኝ ተከላ መርሃ ግብር ላይ ታይተዋል። በደደቢት የተገኙት የህወሀቱ ሊቀመንበር ደግሞ ስለ ጸሊሞይ ግንባር አስታውሰው የጸሊሞይ ውጊያ ጄኖሳይዱ እንዳይቀጥል መስዋዕትነት የተከፈለበት፣ ጠላት ከፍተኛ ሽንፈት ያስተናገደበት፣ ያፈገፈገበትና የተሸነፈበት የትግራይ ህዝብን እንኳን ማጥፋት ማንበርከክ እንደማይቻል ደግሞ የታየበት ካደረጉ ውጊያዎች ውስጥ አንዱ ነው ሲሉ መናገራቸውን መዘገባችን ይታወሳል። በዛው ስፍራም የሐውልት የመሰረተ ድንጋይ ተቀምጦ ነበር። ዛሬ ደግሞ ተሰርቶ የተጠናቀቀ ሐውልት በክልሉ ተመርቋል፣ የህወሓት አመራሮችና ወታደራዊ አዛዦች በተገኙበት። ምነው አዲስ የሰማዕታት ሐውልት ተሰርቶ የተመረቀው ይህ ሐውልት የተሰራው በሰሜን ምዕራብ ትግራይ ለአላይ ቆራሮ ወረዳም እምባጸዴ በሚባል አካባቢ በሚገኝ ተራራ ላይ ነው። በምርቃት ስነ ስርዓቱ ላይ የህወሓቱ ሊቀመንበር ደብረ ጽዮን ገብረ ሚካኤል የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንት አቶ አማኑኤል አሰፋና ከትግራይ ሰራዊት አመራሮች ደግሞ ጀነራል ዮሐንስ ወልደ ጊዮርጊስ፣ ጀኔራል ምግባይ ኃይልና ሌሎችም ተገኝተዋል። እንደዚሁም የጀነራል ሀየሎም አርአያና የብርሃነ መስቀል ቤተሰቦችን በስፍራው እንደነበሩ የክልሉ የመገናኛ ብዙሀን ዘግበዋል። ይህ ሐውልት 15 ሜትር ርዝመት ያለው ነውም ተብሏል። ከሐውልቱ በተጨማሪም የመጽሐፍ ምርቃትና የኤግዚቢሽን ስነስርዓት ስለመከናወኑም እነዚሁ የመገናኛ ብዙሀን አሰራጩት መረጃም መመልከት ችለናል። ፕሮፌሰር መረራ ጉዲና መከተል ተደርገው ተሾሙ። መድረክ ባካሄዱት ምርጫ ሊቀመንበርን መርጫለሁም ብሏል። የኢትዮጵያ ፌዴራል ዲሞክራሲያዊ አንድነት መድረክ አረናና ኦፌኮ እንደዚሁም ሲአንን በአባልነት ያቀፈ ነው። መድረክ ታሪካዊ ሲል የጠራውን ጠቅላላ ጉባኤውን አካሂዶ አዲስ አመራር መምረጡንም ይፋ አድርጓል። በዚህም መሰረት አቶ አምዶም ገብረስላሴ የመድረክ ሊቀመንበር ሆነዋል ሲል ገልጿል። ፕሮፌሰር መረራ ጉዲና መከተል ሊቀመንበርና የውጭ ጉዳይ ኃላፊ ሰፊ ሆኗል። በሀገሪቱ ብቸኛው ቀዳሚ የብሔር ብሔረሰቦች የፖለቲካ ጥምረት እንደሆነ የገለጸው መድረክ አስራ ሰባተኛ መደበኛ ጠቅላላ ጉባኤውን በተሳካ ሁኔታ በማካሄድ የውስጥ መነቃቃቱን የሚያበስር ወሳኝ እርምጃ እንደወሰደም አትቷል። በግንባሩ ጽህፈት ቤት የተካሄደው ጉባኤም አዲስ አመራር በመምረጥና እውነተኛ ዲሞክራሲያዊና ሰላማዊ ኢትዮጵያ ለመገንባት የሚያስችል ስትራቴጂካዊ አቅጣጫ በማስቀመጥ ተጠናቋል ሲልም ያክላል መግለጫው። አዲስ የተመረጡ አመራር ወጣት አመራሮችን ከተሞክሮና ልምድ ካካበቱ አንጋፋ ፖለቲከኞች ጋር በስትራቴጂካዊ ቅንጅት ያካተተ እንደሆነና ይህም መድረክ የኢትዮጵያ ውስብስብ ፖለቲካዊ ችግሮችን በብቃት እንዲወጣ ለማድረግ ያከናወነው ስለመሆኑም አመላክቷል። እስራኤል በፈጸመችው ጥቃት ከ80 በላይ ሰዎች መገደላቸው ተሰማም። እስራኤል በርዕሰ መዲኗ ቴልአቪቭ ሰልፍ ሲካሄዱ ውሏል። ዋና ጸሐፊው ደግሞ እልቂቱ ተዘንግቷል ሲሉ ተናግሯል። የእስራኤል ኢራኑ ጦርነት ማብቃቱ ከተነገረ ወዲህም የቴሄራንና ዋሽንግተን የቃላት ጦርነት ግን እንደቀጠለ ነው። ትራምፕ ወድሟል ያሉት የኢራን የኒውክሌር መርሃ ግብርን በተመለከተም የተባበሩት መንግስታት የኒውክሌር ኃላፊ ያወጡት መረጃ ደግሞ ሌላ መነጋገሪያ ሆኗል። ኢራን ቦምብ ለመስራት የሚያስ ዩራኒየም እንደገና በወራት ጊዜ ውስጥ ማበልጸግ ለመጀመር የሚያስችል አቅም እንዳላትም ኃላፊው ተናግሯል። በዚህ መካከል ነው እንግዲህ የእስራኤል የጥቃት ኢላማዋን ወደ ጋዛ ዙራለች እየተባለ ያለው። እስራኤል እስከ ትናንት እኩለ ቀን ድረስ ባሉት 24 ሰዓታት ውስጥ በጋዛ በፈጸመችው የአየር ድብደባ በትንሹ 81 ፍልስጤማውያን ሲገደሉ ከአራት መቶ በላይ መቁሰላቸውን በሐማስ የሚመራው የጤና ሚኒስቴር አሳውቋል። በጋዛ ከተማ ስቴዲየም አካባቢ በተፈጸመ ጥቃት ህጻናትን ጨምሮ ቢያንስ አንድ ሰዎች መገደላቸውን የአልሺፋ ሆስፒታል ሰራተኞችና አይን እማኞች ለመገናኛ ብዙሃን አስረድቷል። ስቴዲየሙ የተፈናቀሉ ድንኳን ውስጥ የሚኖሩ ሰዎች ለማስጠለል የዋለም ነበር። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ በሚቀጥለው ሳምንት የተኩስ አቁም ስምምነት ሊደረግ ይችላል የሚል እምነት እንዳላቸው ተናግሯል። የኳታር አሸማጋዮች አሜሪካ የምታሳድረው ጫናም በጋዛ የተኩስ አቁም ለማድረግ ውጤት ያስገኛል የሚል ተስፋ እንዳላቸው ገልጿል። በመጋቢት ወር እስራኤል በጋዛ ላይ አዲስ ጥቃት ስትሰነዝር ለሁለት ወራት የቆየው የተኩስ አቁምም ፈርሷል። በሌላ በኩል በሺዎች የሚቆጠሩ ሰዎች በጋዛ ሰርጥ ያለው ጦርነት እንዲበቃናም በሐማስ እጅ የሚገኙ ታጋቾች እንዲለቀቁ ግፊት የሚያደርግ ሰላማዊ ሰልፍ አድርገዋል። የመገናኛ ብዙሃን እንደዘገቡት በቴል አቪቭ በተካሄደው ሰልፍ ላይ የቀድሞ ታጋች ለጠቅላይ ሚኒስትር ቤንያሚንና ኔታንያሁ መንግስትና ለአሜሪካው ፕሬዝደንት ዶናልድ ትራምፕ ጮክ ብለው ጥሪ አስተላልፈዋል። በኢራን ላይ ድፍረት የተሞላበት ውሳኔ አድርጋቸዋል። አሁን ደግሞ በጋዛ ያለው ጦርነት እንዲቆምና ሁሉም ታጋቾች የሚመለሱበት ሁኔታ እንዲፈጠር በድፍረት ውሳኔ ወስኑ ሲልም ጥሪ ያቀርበዋል። ሰልፈኛው ይህንን ሲል በእስራኤልና በኢራን መካከል የተደረሰው የተኩስ አቁም ማለቱ እንደሆነም ገልጿል። ትራምፕ ባሳለፍነው አርብ እንደተናገሩት በሚመጣው ሳምንት በጋዛ ጉዳይ ላይ የተኩስ አቁም ስምምነት ይደረሳል ብለው ተስፋ ያደርጋሉ። በተያዘም ዓለም በጋዛ ያለውን ጦርነት እያደረሰ ያለውን መልቄት ሊዘነገው አይገባም ሲሉም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ተናግሯል። በጋዛ እስካሁን ከ56 ሺህ በላይ ሰዎች መሞታቸውን መረጃዎች ያመለክታሉ። የንጹሐን ግድያ አሁንም አልቆምም ያሉት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ዘላቂ የተኩስ አቁም ስምምነት እንዲደረስ መስራት ያስፈልጋለን ብለዋል። በተለይም በእስራኤልና ኢራን ጦርነት ወቅት ጋዛ ተዘንግቷል ያሉት ዋና ጸሐፊው ይህን ጦርነትን ልባት ለመስጠት የተሰጠው ትኩረት ጋዛ ላይ መደረግ አለበት ሲሉም ነው ያከሉት። በእስራኤልና ኢራን መካከል የተደረገው የተኩስ አቁም ተስፋ የሚሰጥ ነው። እናም ይህ በጋዛ መደገም አለበት በማለትም በአጽንኦት ገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበርም። አበቃን። ቸር ያሰማን።